ፍቅረኝ አምጥቼ ልኖር ነው ሲለኝ፣ ትንሽ ተረብሽ ስለነበረ መፍትሄ መሰለኝ እኮ። እህት ካልተመቸች፣ ሌላ ሴት መቀየር ይችላል። እሱ መች አሳሰበኝ፣ የምትመጣው ፍቅረኛ አንቺ እቤቴው ሲባል ልከርሞ እንደገና ዘሎ ያንቀኛል። ቆይ ማን ነው በእኔ ላይ እንደዚህ የምትጨክን ያረገህ? ማን ይመስልሻል? አዲሷ ፍቅረኛ ነች። ማናት? አያገባሽም። እሷ አንዳንቺ ዘልዛላ አርለች፣ ስነምግባር ያላትና ሰው አክባሪ ነች። ከፈለግሽ እንደውልኝ። እሺ፣ እሺ ቆይ የች ልጅ ግን ማናት? ወይስ ከእናባዬ ጋር ያላት ዝምድና ምንድን ነው? ቆይ ምን እየተከናወነ ነው? አይ ካሌብ እንደቀልድ ቀል የተናገረውን እኮ አምሮሮት ነው እንዴ ጋሼ? ታዲያ ከእኔ ጋር ምን አገናኘው? የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል። እኔ ዕቃ አይደለሁም የምወሰደው። አላወቀኝም ማለት ነው። ከዛስ? ከዛማ ትቻቸው ወጣሁ። ከረቀ ግን ሳያቸው እሷ ናት መሰለኝ አዲሱ ፍቅረኛው ምን ማለት ፈልገሽ ነው? እንዴት ይሆናል? ወይኔ ኔ! እንዴ አንተ ምን አናደደ? እኔ እንኳን እንዳንተ አልተናደድኩም። አባዬ ኤደን እኔ እዚህ ቤት እንድትመጣ አልፈልግም። ለምን? ኤደን እኮ ጥሩ ልጅ ነሽ፣ አላስቸገረችም። የእሷ እዚህ መመላለስ ለእኔ ሰላም አልሰጠኝም። ታዲያ ነኝ ምን ላድርግልህ? አትምጪ ቢሏት የሆነ ቢከለክሏት፣ ቆንጆ አንተ ለሽ ነው ባሪ የምታማግጭ ምን አይደል? ስድ ነሽ! አረቲና ተረጋግ፣ ቆይ እንደምታስብ አይደለም ከአንቺም ብዙ ተረጋጊ ታያለሽ እንዴ? ቆይ እንዴት ብታስቢ ነው? ስታስጣላት? ንገራት። እኔ ኤደን ልክስክስ አይደለሁም። ባሏን መጠበቅ ትችላለች። እሺ አሁን ተረጋጊ ግን እዛ ቤት እንዳትሄጂ። አሁን የሆነ ቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበት መላ ነዋ። ቆይ እሱን በምን ልናገኝ እንችላለን? እሱን እኮ ነው ማሰብ ያለብን። በቃ ባይ ደሞ ለምን አይበቃም ገና ደግሞ ምን ቀረ? ሁሉም ነገር አብቅቷል። በቃ አባራቸው። ቤቱ እኮ ያባዬ። ስለዚህ እሱ ታስካላ ላይ ድረስ አልወጣም አልኩ። ወይኔ ካሌ፣ ለነገሩ አንተ ምን ታደርግ? አባየን ያስደፈረኝ። ከወጡ ግን ከባድ አደጋ ሊያደርሱብን ይችላሉ። አንቺ ነው ወይ ካለ በታድፍቶ ቢያጠቁስ? እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየሁ። ተረጋግተሽ አዳምጪ። እሺ ንገረኝ። ይኸውልሽ እነሱ ፍቅረኛ ሙች ናቸው። ካሌብ አባቱን ዳኒ እና ቲናን ከዛ ቤት እንዲያወጣላቸው ደጋግሞ ቢጠይቀውም የካሌብ አባት ደግሞ አሁን ማውጣት የለባቸውም፣ ውጪ ከወጡ ምን እንደሚያደርጉ አናውቅም፣ እዚሁ እኛ አጠገብ ሆኖ ብንከታተላቸው ይሻላል፣ ውጭ ከወጡ ያጠቁናል፣ ይጎዱናል ብሎ ያንን ነገር እንደማይቀበለውና እነሱን ከዛ ቤት እንደማያወጣቸው ነግሮት ነበር። እና ካሌብ ደግሞ በዚህ ነገር በጣም ተበሳጅቷል። በተለይ ደግሞ ዳኒ ባለፈው እሱ ሳሎን ተቀምጦ ዘሎ መጥቶ ሲያንቀውና እናም አሁን ደግሞ ዳኒ ከዚህ ቤት ለምንድን ነው የማትወጡት ብሎ ሲነግረው ዳኒ የሚመል ስመልስለት ቤቱ ያንተ አይደለም አይመለከትህም። ቤቱ የአባዬ ነው፣ አባዬ ውጣ ካላለኝ ድረስ ከዚህ ቤት አልውጣም ብሎ አሁን ላይ ከካሌብ ጋር እኩል ትከሻ ለትከሻ እየተለካኩ መልስም እኩል እየመለሰለት ነው። እና ይሄ ነገር ደግሞ ካሌብን በጣም አበሳጭቶታል። በራሴ ቤት እንዴት ነው ነፃነትን ማጣው? ዳኒ ራሱ በጣም ንቆኛል በሚል ይመስላል አሁን ላይ በስተመጨረሻ ላይ ለኤደን ደውሎ ተገናኝቶ ያለውን ነገር የነገራት ማለት ነው። ከዚህ በፊትም ለኤደን ነግሯት ነበር ቲናና ዳኒ እኔ ሳያቸው ምናቸውም እህትና ወንድም አይመስሉኝም ብሎ ነግሯት ነበር። ኤደን ያኔ ካሌብ እንደዛ ብሎ ሲነግራት በሱ በጣም ተናዳ ነበር። እንዴት ነው እንደዚህ የምታስበው? ምናልባት እሱ ልትጠራጠር ትችላለ፣ ግን ደግሞ እዚህ ጋር እህቱ አይደለችም ሌላ ነገር ነው ብለ መጠራጠር ወይ ደግሞ ሌባ ነው ብለ መጠራጠር ትንሽ ከባድ ነው ብላ ካሌብ ላይ ተናዳ ሄዳ ነበርና ካሌብ አሁን ያንን ነገር ጠቅሶላት ነው። ከዚህ በፊትም ነግሬሻለሁ፣ እናም አሁን አንድ ማወቅ ያለብሽ ነገር ዳኒና ቲና እህትና ወንድም ሳይሆኑ ፍቅረኛሞች ናቸው ብሎ እውነቱን ነግሯታል ማለት ነው። ይሄ ነገር ደግሞ ኤደንን በጣም አስደንግጧታል። ሰሞኑንም እሷ እየተፈጠሩ ባሉ ነገሮች ዳኒ ላይ በምታያቸው አዳዲስ ነገሮች ግራ ተጋብታለች እና ዳኒ እየከበደኝ ነው ተቀይረዋል እንደ በፊቱ አይደለም ብላ እቤት እየመጣች የካሌብን አባት እየጠየቀች ነበር እናም ደግሞ ዳኒ ደጋግሞ እዛ ቤት እንዳትመጪ እዛ ቤት መመላለስሽን አቆሚ ብሎ ኤደንን ሲያስጠነቀቃት ነበር አሁን ደግሞ እዚህ ጋር ካሌብ ዳኒና ኤደን እኮ ፍቅረኛሞች ናቸው እህትና ወንድም አይደሉም ብሎ ሲነግራት ኤደን በአንዴ እንደምታምን እርግጥ ነው ማለት ነው ለምን ከተባለ ቲና ራሱ መንገድ ላይ አግኝታት ባሌ ለምንድነው የምታማግጭው ብላ እሷን ተቆጥታት ነበር እናም ደግሞ ቲና ራሱ ኤደን እዛ ቤት ስትመጣ ደስተኛ አይደለችም። እናም ስታወራት እያመናጨቀች እየናቀቻት ነው የምታወራት። ኤደን ይሄ ነገር ራሱ ግራ ሲገባት ነበር። ለምንድነው እንደዚህ ምትሆነው? ምን አበሳጭቷት ነው? ምን ሆና ነው ሚለውን ነገር ስትጠይቅ እነሱ የሚጠቅሱላት ከዚህ በፊት እሷ ያደረገችውን ነገር፣ ቤቱን በእሷ ስም አድርጋ እናም እዛ ቤት ያሉ ሰዎችንም ልታወጣ በሞከረች ነገር፣ ያ ነገር ደሞ ስለተጨበረበረችና ስላልተሳካላት ምናልባት በዛ ነገር ተበሳጭታ ነው፣ በዛ ነገር ተናዳ ብላ ነው እንጂ ነገሮችን ሁሉ ስታልፋቸው የነበረው ኤደን ራሱ አንዳንድ ጊዜ ስታያት የቲና ጸባይ ልክ አልመጣላትም ማለት ነው። አሁን ደግሞ ካሌብ የነገራትን ነገር በእርግጠኝነት እንደምታምን ግልጽ ነው ማለት ነው። ቲና ና ዳኒ ደግሞ ከዚህ በፊት ብዙ ነገር ሞክሯል ብዙ ነገር ይሳካልናል ብሎ ተስፋ አድርጎ ቢጠብቁም ከጊዜ ወደ ጊዜ እነሱ የሚያስቡት ነገር እነሱ የሚያቅዱት እቅድ እየከሸፈባቸው መጥቷል ና አሁን ላይ በስተ መጨረሻም ሁለቱም በጣም በትልቁ ተስፋ ያደረጉበት ነገር የቤቱን ነገር ነበር። ቤቱን ቲና በራሷ ስም ካደረገች እናም ሰዎቹን ታባራለች ወይ ደግሞ ይሸጡታል ወይ ደግሞ እዛው ከዳኒ ጋር አንድ ላይ ለመኖር ነበር እንደ ቲና ሐሳብ ዳኒ ደግሞ እዛ ጋር የሚፈልገው ቤቱ ተሽጦ የራሱን ድርሻ እስከዛሬ የለፋበትን ያው እሱ ነገሩን እንደ ስራ ስለያዘው እስከዛሬ የለፋበትን የሆነ ድርሻዋን ከእሷ ወስዶ ሄዶ እዚያ ከኤደን ጋር ተጋብቶ መኖር ነበር የሚፈልገው። ለሁለቱም ይሄ ነገር ይሄ እቅዳቸው አልተሳካላቸውም እና በስተ መጨረሻ ዳኒ አንድ የነበረው መጨረሻ ከቲና ደብቆ ከሽማግሌው የጠየቀውን አራት ሚሊዮን ብር ብድር ነበር። እርሱም አልተሳካለትም። ዛሬ ላይ ደግሞ ሲጠይቀው ነበር ሽማግሌውን እና የተወሰነች ብር ራሱ ብትሆን አትሰጠኝም? እንዲህ ብሎ ሲጠይቀው ነበር። ሽማግሌው ደግሞ ያ ነገር እንደማይሆን ነግሮታል። እኔኮ እጣ አውጥቻለሁ ይሄን ደሞ የእድልህን እዛ ጋ አስር ብር ወጥቶልሃል። አስር ብሩን ስሰጥ አልወስድም ብለህ ሄደሃል። ያ ደግሞ ያንተ መብት ነው ብሎ እዛ ጋ ሽማግሌው ድጋሚ አሽፎበታልና ና ይሄ ነገርም ድጋሜ ዳኒን በጣም አበሳጅቶታልና አሁን ቁጭ ብሎ ከቲና ጋር ሌላ እቅድ እየተማከሩ ነው። የሆነ እቅድ ማውጣት አለብን ከዚህ ቤት የሆነ ነገር የምንወስድበትን የሆነ ብር የሆነ ሀብት ነገር የምንወስድበትን ሌላ እቅድ የሚሳካ እቅድ ማዘጋጀት አለብን ብላ ቲና ሀሳብ አቅርባለች። ና አሁን ላይ ዳኒ ራሱ በሷ እቅድ በሷ ሀሳብ እየተስማማ ይመስላል። በእርግጥ እንዲናደርጋለን ብሎ እቅዱን ባይዘረጉት ራሱ የሆነ ነገር የሆነ እቅድ ተመካክረን መዘርጋት አለብን ብሎ አስቧል፣ እና ዳኒም በዛ ነገር አምኗል። የሆነ ነገር መዘርጋት አለብን የሆነ እቅድ አሁን ላይ ማሳካት አለብን ብሎ እሱም በእሱ ሀሳብ ተስማምታል ማለት ነው። ለምን ከተባለ እዛ ጋር ኤደን እየጠበቀችው ነው እሱ ያገባኛል ወይ ደግሞ ወደፊት አብረን እኖራለን ብላ እሱም በተስፋ እየጠበቀችው ነው። እና እሱም እዛ ጋር ቃል የገባላት ለኤደን አንድ ድል ብቻ ስጭኝ፣ አንዴ የሆነ የምሞክረው ነገር አለ፣ እሱ ነገር በእርግጠኝነት ይሳካል፣ እሱም ብቻ ጠብቅኝ ብሎ እዛ ጋር ኤደንን ለምኖ አሳምኗታል ማለት ነው። ያው ኤደን ከዚህ በፊት ብዙ ተስፋ እየሰጣት አልተሳካም ሲላት ስለነበረ እሱ በሚነግራቸው ነገሮች ተስፋ ቆርጣ ነው በስተመጨረሻ ላይ ለምኖ እንደማታምኖ ስለሚያቅ በስተመጨረሻ ለምኖ እሷን ያሳማናት ማለት ነው። አሁን ላይ እሱ ለማድረግ ያሰበው ከቲና ጋር የሆነ እቅድ አቅዶ፣ በዛ እቅድ ደግሞ የሆነ ሀብት የሆነ ብር አግኝተን ከዛ ቤት እንወጣለን የሚለውን ነገር ነው ያሰበው። ቲና ደግሞ እዛ ጋር እያሰበች ያለችው ትሁትን ማሳማን አለብን ብላ ታስባለች። አሁን እዛ ቤት የሆነ ሀብት ለመውሰድ ወይ ደግሞ የሆነ ነገር ለማጭበርበር ትሁት በምንም ተአምር አትተባበራቸውም። ሲጀመር እሷ ከነሱ ጋር አትስማማ። ቲኒሽ እንደውም የሚያሳዝናትና በ በስነ የምታወራው ዳኒ ነው እንጂ ቲናን እንኳን ልትተባበራት አይደለም። እሷን በስነ ራሱ ልታወራት ልታያት ራሱ አፈልግም። ቲና ደሞ ጋር ከዚህ በፊት ትውት ላይ ስታደርጎ የነበረውን ነገር ረስታ ትውትን እንደምንም ማሳመን አለብን እሷ ታግዘናለች። እሷ ካገዘችን የሆነ እቅድ ዘርግተን ያን እቅድ ማሳካት አለብን ብላለች። ዳኒ ደሞ ዛጋ ያን ነገር እንደማይሆን ትውት በምንም ታምር እንደማትተባበራቸው ነግሯታል ማለት ነው። አሁን የካሌ የካሌባባስ ስለዚህ ጉዳይ ምንም የሚያቆ ነገር የለም። እሱ አሁን ላይ እያሰበ ያለው ሁለቱንም ከዚህ ቤት ባባ ራቸው ከዚህ ቤት ውጡ ብላቸው እኔንም ወይ ደግሞ ካሌብንም ውጭ ሆኖ የሆነ ነገር ሊያደርጉን ይችላሉ፣ ሊያጠቁን ይችላሉ። ስለዚህ እዚሁ አጠገባችን ሆኖ ብንከታተላቸው ብናያቸው ይሻላል የሚለውን አስቦ ነው። ይሄ ነገር ደግሞ ለዳኒና ለቲና በጣም መልካም እድል ነው። ለምን እነሱ እዛ ቤት ቁጭ ብሎ ሌላ ቅድ ማሳካት ስለሚፈልጉ ይሄ ነገር ለእነሱ ጥሩ አጋጣሚ ነው እየሆነላቸው ያለው ማለት ነው። ካሌብ ደግሞ ይሄንን ነገር አይፈልግም፣ እነሱም በጣም ጠልቷቸዋል። እናም ደግሞ ቲና ራሱ ሲላት የነበረው ዛሬ በጣም ሰልችተሽኛል፣ የምትሰለች ሰውነሽ ላይሽ እንኳን አልፈልግም ብሎ ሳሎን ራሱ ሲቀመጥ እሷን መታ ሳሎን ስትቀመጥ እሷን ላለማየት ብሎ ሳይፈልግ ወደ መኝታ ክፍል እየሄደ ቁጭ ይላል። ከዳኒ ጋር ደግሞ ባለፈው እንዳየ ነው ተናንቆ ለብዙ ነገር ተዳርጎ ነበርና ያ ነገርም በጣም አበሳጭቶታል። ያው ካሌብ ባለፈው ቲናን እኔ አልፈልግሽም፣ ከአሁን በኋላ ካንቺ ጋር መቀጠል አልፈልግም፣ አፋጣኝ የሆነ ፍቺ ይፈልጋለሁ፣ እኔ ሌላ ፍቅረኛ ይዣለሁ፣ ያንን ነገር አልፈልግም አልፈታህም የምትይ ከሆነ በግድ ከኔ ጋር መኖር አትሽም፣ ስለዚህ እኔ ፍቅረኛዬን እዚህ ቤት አመጣለሁ፣ አንቺ እዚሁ ቁጭ ብለሽ ነው አንቺ ላይ ደርቤ የማመጣት ብሏት ነበር። ዳኒ ደግሞ ካሌብ ያንን ነገር ሲናገር እሱን የመሰለው ከዚህ በፊት ሽማግሌው ያወራው ነገር ስላለ ለልጄ የድርሻሉ ብሎ ለኤደን ስለነገራት ዳኒ ያንን ነገር ስለሚያቅ አሁን ላይ ካሌብ አመጣት አለው ያለው ፍቅረኛ ኤደንን ነው የምትሆነ ኤደንን ሊወስድብኝ ነው የሚለው ያ ነገር ስላስፈራው ነበር፣ ሄዶ ካሌብን አንገቱን አንቆ ከሱ ጋር ሲጣላ የነበረው ና ሽማግሌው በመሀል ገብቶ ባይገላግላቸው ኖሮ ሌላ ነገር የሚዳረሱ ነበር፣ ግን ሽማግሌው ሊያስታርቃቸው ሞክሯል ማለት ነው። ይሄ ይሄ ነገር አሁን ተደራርቦ ካሌብን በጣም አበሳጭቶታል። ከዚህ በፊትም የሚያውቁ ነገር አለ እሱ። ከዚህ በፊት እነሱ የሚያደርጉትን ነገር በራሱ ዓይን አይቷል። የአባቱን እህት መስሎ እዛ ቤት ቁጭ ብሎ ዳኒና ቲና የሚያደርጉትን ነገር የእሱ መኝታ ክፍል የእሱ አልጋ ላይ ራሱ አብሮ ሲተኙ አይቷልና እሱ እሱ ነገር ተደራርቦበት፣ ዛሬ ደግሞ እንደዛ የሚጠላው እንደዛ ሚስቱን የሚያማግጥበት ዳኒ ዛሬ ደግሞ ካሌብ የራሱ ቤት ተቀምጦ ሶፋ ላይ ቁጭ ብሎ ዘሎ ዳኒ ሄዶ ሲያንቀው፣ ይሄን ያህልማ አይንቀኝም ከዚህ ቤት እንዲወጣልኝ እፈልጋለሁ የሚል ይመስላል። ኤደንን ጠርቶ ሁለቱ እኮ ፍቅረኛሞች ናቸው እህትና ወንድማማቾች አይደሉም ብሎ ያለውን ታ ያናገራት ማለት ነው። ኤደን አሁን ይሄንን ከሰማች በኋላ ከዳኒ ጋር ትቀጥላለች ወይስ አትቀጥልም የሚለው ጥያቄ ውስጥ የሚገባ ነው የሚሆነው። ግን የምትቀጥል አይመስልም። ያው ከዚህ በፊትም ብዙ ነገር ዋሽቷታል። እናም ደግሞ እህት ነች ብለህ ገብተህ ለካ እዛ የሰው ሚስት እያማገጥክ ነበር፣ እናም እዛ ቤት የገባኸው የሰው ንብረት ለመስረቅ ነበር ብላ፣ የሰው ንብረት ለመስረቅ ነበር ብላ ከዳኒ ጋር አትቀጥልም። ይሄ ነገር ደግሞ የሚያሳየው ከካሌብ ጋር አንድ ላይ እንደሚሆኑ ነው ማለት ነው። ካሌብ አሁን ላይ ኤደንን እንደ በፊቱ አይፈራትም። በፊት ለመጀመሪያ ጊዜ የመጣች አካባቢ እንደውም ሊያወራ አይደለም ቀና ብሎ አይኗን ላያት ራሱ በጣም ይፈራት ነበር። አሁን ደግሞ ያ ፍራት ሁሉ ጠፍቶለት እየተደዋወሉ እየተገናኙ ሁላ እያወሩ ነው። አሁን ምናልባት አይታወቅም እሷ እዛ ጋር ከዳኒ ጋር ያላት ነገር ካበቃላት ምናልባት ከካሌብ ጋር አንድ ላይ ይሆናሉ ማለት ነው። ኤደን ያው ከዚህ በፊትም ስታወራ የነበረው ማግባት እንደምፈልግና ትዳር መስርታ ልጅ መውለድ እንደምትፈልግም ስታወራ ነበር። ካሌብ ደግሞ እዚህ ጋር ልጅቷ ተመችታዋለች ኤደን ማለት ነው። አባቱም በጣም ወዶላታል። እንደዚህ ስነ ስርዓት ያላት ልጅ ጨዋ የሆነች ልጅ፣ እሷን እንድታገባ እፈልጋለሁ ብሎ ከዚህ በፊትም ደጋግ ለካሌብ ሲነግረው ነበር። ካሌብ ደግሞ እዛ ጋር እየደበረው እኔ የምፈልገው ከኤደን ጋር መፋታት ነው እንጂ ሌላ የሰው ሚስት መውሰድ አይደለም። ስለዚህ ያ ነገር የሚሆን አይደለም ብሎ በተደጋጋሚ የአባቱን ሀሳብ ሲቃወም ነበር ማለት ነው። አሁን ደግሞ በስተመጨረሻ ላይ ዳኒ ዘሎ አንገቱን ካነቀው በኋላ ምናልባት እሱም እንዴት ይንቀኛል በሚለው ንዴት እኔም እሱን እበቀለዋለሁ፣ እሱ እኔ ላይ ያደረገውን ነገር አደርግበታሉ በሚለው እዛ ጋር ምናልባት ከኤደን ጋር ተቀራርቦ እሷን ሊያገባት ይችላል ማለት ነው።